አቡነ ፊሊጶስ ዘደብረ ሊባኖስ አባታችን አቡነ ፊሊጶስ በተወለዱ በአስራ አምስት ዓመታቸው ነው በምናኔ ወደ ደብረ ሊባኖስ ገዳም የገቡት። ወላጅ አባታቸው ጣዖት ያመልክ ስለነበረ ከአባታቸው ቤት ወጥተው ነው ወደ አቡነ ተክለ ሃይማኖት ዘንድ ሄደው ደብረ አሰቦ የገቡት። አቡነ ተክለ ሃይማኖቱም አስተምረው አመንኩሰው ከአስራ ሁለቱ ንውራ ንዕድ አንዱ አድርገው ሹመዋቸዋል። ደብረ ሊባኖስን በተራቸው በሆራ ግንቦት ሲያጥኑ መላእክትም አብረዋቸው ያጥኑ ነበረ ከአቡነ ተክለሃይማኖት ረፍት በኋላ ሦስተኛ በምኔት ሆነው ተሹመዋል ጻድቁ በእግዚአብሔር ተመርጠው የመንፈስ ቅዱስ ማደሪያ ሆነዋልና ገና በህፃንነታቸው በተወለዱባት ሰላሌ ክፍለ ሀገር ዝማ በምትባል ልዩ ቦታ ሰይጣን በጠንቋይ ላይ አድሮ በነደደ እሳት ውስጥ በመግባትና የተለያዩ ታምራትን በማድረግ በአካባቢው ራሱን ያስመልክ ነበረ ሰይጣን በእሳት ውስጥ እንዳለ በስመ ስላሴ አማትበውበት አመድ አድርገውታል። በዚህም ድንቅ ታምር ምክንያት የጠንቋይ ቤተሰቦችና ሰዎችና የአካባቢው ሰዎች አምነው ተጠምቀዋል። አቡነ ፊሊጶስ ይህንን ታላቅ ታምር ያደረጉት ገና ሕፃን ሳሉ ነው። አቡነ ፊሊጶስ ትንቢት የመናገር ጸጋ የተሰጣቸው አባት ናቸው። እንዲያውም ስለ አሁኑ ዘመን አስገራሚ የሆነ ትንቢት መናገራቸውን ቅዱስ ገድላቸው ላይ ተጽፏል። አቡነ ፊሊጶስ በሸዋ አገር ላይ ኤጲስቆጶስነት ከተሾሙ በኋላ ብዙዎች ወደ አባታችን ዘንድ እየቀረቡ የከሌን ሹምልን እያሉ ብዙ ሰዎች ሲያስቸግሯቸው አባታችን ግን የሰጧቸው ምላሽ በሥልጣን ፍለጋ ምክንያት ይህችን የትሕርምትና የጽሞናን ቦታ ወይንም ደብረ ሊባኖስን የጨዋታ የተድላ ቦታ እናደርጋታለን በማለት በወቅቱ ማንንም አልሾምም ብለው ነበረ። አያይዘውም በዚህ በሹመት ሽኩቻ ምክንያት አሁን ባለንበት ዘመንና ወደፊት የሚሆነውን ሁሉ በመንፈስ ቅዱስ መነጽርነት አይተውት የሚከተለውን ትንቢት ተናግረዋል። እውነት እላችኋለሁ፣ በመጨረሻው ዘመን ደጋግ ሰዎችን ክፉዎችና ተሳዳቢዎች የሚያደርጉ ሐሰተኞችና ዋዛ ፈዛዛ የሚሉትን ደጋጎች የሚያደርጉ ሰዎች ይመጣሉ። በመጨረሻው ዘመን አጣም በጻድቃን ይመሰላሉ። ጻድቃንን ኃጢአተኞች ያደርጓቸዋል። በዚያ ዘመን እውነተኞቹ መምህራን አይሾሙም። ኃጢአተኞች መማለጃ ሰጥተው ወሬ እያቀበሉ ይሾማሉ። እንደ ባብ ክፉ ነገርን ለማድረግ ፍላጻቸውን ያሾሉ ደጋግ ሰዎችን በነገር ያጠፏቸው ዘንድ በእውነት ንጹሕ የሆኑትን ሰዎች አመፃን በተመላ እንድበታቸው ሹመትን ከመውደድ የተነሳ በቅናት ያጠፏቸዋል። በዚያ ዘመን መጻሕፍትን የሚያውቁ አይሾሙም። ነገርን የሚያመላልሱና የአገሮችን ቋንቋ የሚያውቁ ከመኳንንትና ከነገሥታት ዘንድ ሄደው ነገርን የሚሰሩ ሰውን የሚያጣሉ በአመፅ ሹመትን የሚያገኙ ብቻቸውን ይሾማሉ እንጂ ደጋጎች አይሾሙም። በሚመርጡበትም ጊዜ ከአባታቸው ከሰይጣን ጋር ሆነው እገሌ መጻሕፍትን ያውቃል፣ የአገሮቹን ቋንቋ የሚያውቅ ይሾም ይላሉ። ያን ጊዜ አመፃ ይበዛል፣ ፍቅር ትጎላለች። ከእኔ በኋላ የሚሆነውን እነሆ ነገርኳችሁ። ይህንንም አውቃችሁ በልቦናችሁ ያዙ። አቡነ ፊሊጶስ በንጉሥ አምደ ጽዮን ዘመነ መንግሥት ሥጋቸው አልቋ አጥንታቸው እስኪ ቀር ድረስ በመገረፍ ሰማዕትነትን የተቀበሉ አባት ናቸው። ሲገረፉም ደማቸው እሳት ሆኖ ገራፊዎቻቸውን አሳዷቸዋል። ንጉሥ አምደ ጽዮን በክፉ ጠንቋዮች ምክር ተታሎ ያልወለደችን የአባትን ሚስት ብታገባ መንግሥት ትጸናለች ብለው ክፉዎች ክፉ ምክርን መክረውት የእንጀራ እናቱን አገባትና ንግሥት አደረጋት። አቡነ ፊሊጶስም ይህንን ሲሰሙ ነቢዩ ኤልያስ ንጉሥ አካብንና ኤልዛቤልን በድፍረት እንደ ገሰጻቸው እርሳቸውን በቀጥታ ሄደው ንጉሡን አምደጽዮንን ዘልፈው ገሰጹት። ወደ ንጉሡም ከመሄዳቸው በፊት በዚህ ምክንያት ሰማት እንደሚሆኑ አውቀውት ነበር እና ልጆቻቸውን ተሰናብተውና የሚተካቸውን ሰው ነግሯቸውን የሄዱት ንጉሡ አምደ ጽዮንም አጥንታቸው እስኪቀር ድረስ አስገረፏቸው። ደቀ መዛሙርቶቻቸውም መሬት ላይ እየተቆረሰ የወደቀውን ሥጋቸውን እያነሱ ለበረከት ወሰዱት። ደማቸውም እንደ እሳት ሆኖ ግራፊዎቻቸውን ያቃጥላቸው ነበረ። ሦስት መቶን ስራ ውሃ አምጥተው ከደሙ በወጣው እሳት ላይ ቢያፈሱትም የውሃው ብዛት እሳቱን ማጥፋት አልቻለም። ንጉሡም በፍራት ከዙፋኑ ላይ ወርዶ ሸሸ። በጋለ ማረሻ ጀርባና ግንባራቸውን ደረታቸውንም ተኮሷቸው። አፍረታቸውም እንዳይሸፍኑ እጆቻቸውን ወደ ኋላ አስረው ራቁታቸውንም በከተማ ሁሉ ሲያዞሯቸው ዋሉ። ማታም ንጉሡ ታስረው ለኖሩ ኃይለኛ ውሾች ስጡት ብሎ በማዘዝ ውሾቹ እንዲቦጫጭቋቸው ቢያደርጉም ውሾቹ ግን ከእግራቸው ስር ሰግደው እርሳቸውን በግራቸው ባረኳቸው። አማካሪዎቹም ንጉሡን ከዚህ መነኩሴ ጋር ምናጨቃጨቀ በግዞት አርቀ ስደደው ብለው መክረውት እስከ ቆርቆራ አገር አውጥታችሁ ወደ ትግሪ አገር ውሰዱት ብሎ አዘዘ። እርሳቸውም ንጉሡን ከሦስት ዓመት በኋላ ትሞታለህ ብለው ትንቢት ነግረውት በወታደሮቹ ተወሰዱ። በግርፋት ብዛት የተቆረሰ ስጋቸው ድዊያንን ይፈውስ ነበረ። ደማቸውም አስረው የሚወስዷቸውን የአንዱን ወታደር አንድ ስውር አይኑን ፈወሰለትና ወታደሮቹን በዚህ ታምር አምነው ከእርሳቸው ጋር በዚያው ተሰደው መከራን ተቀብለዋል። አቡነ ፊሊጶስ በደረሰባቸው እጅግ አስጠቃቂ ግርፋት ምክንያት ከሰውነታቸው የሚወጣው ደምና መግል ድውያንን እንዲፈውስ የመንፈስ ቅዱስ ጸጋ ተሰጥቶት ብዙዎችን ፈውሰዋል። ብፁዕ አባታችን ካረፉ በኋላ አስገራሚ የሆኑ ታምራት ተፈጽመዋል። በዚያን ጊዜ ሰዎች የጻድቁን ስም በጸሎት በጠሩ ጊዜ ሁሉም ከደረሰባቸው አደጋ ፈጥነው ይድኑ ነበረ። የሚነደውን እሳት የተጣደን እህል እንኳን እንዳያሳርር በጻድቁ ስም አውግዘውት እስከሚቀጥለው ቀን ድረስ እንዲነድ ያደርጉት ነበረ። ገንዘቡ የጠፋበትም ላሙ የጠፋበትም አህያው በዱር የጠፋበትም አራዊትም በጻድቁ ስም አውግዞ በክርስቶስ ምስክር፣ በፊሊጶስ ጸሎት ሀብቴን አትንኩ ብሎ ቢጸልይ ላሞችና አህዮችም ከአራዊት ጋር ቢመላለሱ ምንም ሳይበሉ ያድራሉ። ሌባም ቢሆን የአቡነ ፊሊጶስ ስም በእምነት ከተጠራበት መስረቅ አይቻለውም። እነዚህን ድንቅ ታምራት በወቅቱ ጉዳዩ በተፈጸመላቸው ሰዎች የተሰጡ ምስክሮች ናቸው። አማኙም የማያምነውም አይተው መስክረው አድንቀው የጻድቁን ዝናና ክብር በአገር ሁሉ እንዲሰማ አድርገዋል። በዚያን ጊዜም በአቡነ ፊሊጶስ ጸሎት አምኖ የለመነ ሁሉ ታምር ይደረግለት ነበር። ጻድቁም በትግራይ ታላላቅ ታምራትን እያደረጉ ሲያስተምሩ በትንቢታቸው መሠረት ንጉሡ ከሦስት ዓመት በኋላ ሞተና ልጁ ነገሰ። ልጁም አባታችንን ከስደት መለሳቸውና ከተክለ ሃይማኖት መቃብር ደብረ አሰቦ ገቡ። የነገሰውንም ልጅ አንድ ክፉ ሰው ከአንድ በላይ ማግባት ትችላለህ፣ በገና ወቅትም ሮብና አርብ መጾም ተገቢ አይደለም ብሎ ስለመከረው ግብጻዊ የወቅቱን ጳጳስ አቡነ ያዕቆብን ወደ አገራቸው ግብጽ እንዲሰደዱ ሲያደርግ አቡነ ፊሊጶስን ደግሞ ሮብና አርብን በጧት ቃል ቀደስክ ብሎ ወደ ደራ ተሰደው እንዲሄዱ አደረጋቸው አባታችን በአጠቃላይ አምስት ጊዜ ተሰደው በትግራይ በደራ በዝዋይ ባሕረ ደሴት በዳሞት ገማስቄና በወልቃ በስደት ቆይተዋል በመጨረሻም አባት ሰላማን በአቃሊት ቅበሬ ብለዋቸው በቃሬዛ አድርገው ከጌርጌሳ ወደ አቃሊት ወሰዷቸው እዚያም ሐምሌ ያስምንት ቀን በሰላም አረፉ አጽማቸውም ከተቀበረ ከመቶ አርባ ዓመት በኋላ መጋቢት 23 ቀን ወደ ደብረ ሊባኖስ በክብር መጥቶ አርፏል። ጌታችን መድኃኒታችን ኢየሱስ ክርስቶስም ድንቅ የሆነ ታላቅ ቃል ኪዳን ከገባላቸው በኋላ ሰባት አክሊላትን አቀዳጅቷቸዋል። ከአባታችን አቡነ ፊሊጶስ በረከትና ቃል ኪዳናቸው በምልጃቸው ከምናምን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር። አሜን። ምንጭ፣ ገድለ አቡነ ፊሊጶስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።